ነገር ከለ በቃ እያሰብኩት ያለው ነገር አለ። ግን ያ ማለት አሁን ያሰብከው ነገር ቢሆንልህ ምን ያክል ደስ ይላል? እና ያው ሰርፕራይዙ ደግሞ ከዚህ የበለጠ እንደሚያስደስትህ እና እንደምትፈልገው ነገር ሲሳካልህ ደስ እንደሚልህ አውቃለሁ። ያ ነገር ነው ይመጣልህ በቃ

ሰላም ሰላም፣ ውድ የልጅ ቶፊቅ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ብዙዎቻችሁ ያው ልታውቁኝ ትችላላችሁ ብዬ አስባለሁ። ግን ለማታውቁኝ ሮዛ እባላለሁ። ዛሬ ያው በልጅ ቶፊቅ ዩቱብ አካውንት ነው የተገኘውት እና የዚህም ዋና ሀሳብ ያው እንደምታዩት ያለውትም ቶፊቅ እሩን ነው እና እሱ የለም አሁን እዚህ እሱ አልተገኘም። እኔ እዚህ ብቻዋን ምን ልትሰራ ትችላል፣ ለምን መጣች ምናምን ልትሉ ትችላላችሁ? ያው ቁልፉን ተቀብዬ ነው ልብስህን ታጣጥፍልህ ምናምን ብዬ ተቀብዬ ነው እና እና ዛሬ በጣም በጣም ነው ደስ ያለኝ። በጣም እንዲህ ነው ብዬ ከምነግራችሁ በላይ ነው ደስ ያለኝ። ፊቴ ላይ ራሱ ያስታውቃል ብዬ አስባለሁ። በጣም ነው ደስ ያለኝ እና እሱ ደግሞ ሞር ከኔ በላይ በጣም ደስ ይለዋል ብዬ አስባለሁ። ትልቅ በቃ ትልቅ እንጃ፣ እንዴት ነው ትልቅ የሚባል በጣም የሚጠብቀውና የሚፈልገው ነገር ተሳክቶለታል። ትልቅ ሰርፕራይዝ ነው ይሄ ለሱ። እና ብቻ እኔ እንጃ። አሁን እራሱ ስሜታዊ ያለው ከደስታ ብዛት ነው፣ በጣም ደስ ስላለኝ ነው። ምንድነው ምናምን ልትል ትችላላችሁ። ያው እና እየገመታችሁ እስኪ ኮሜንት ላይ ምን ሊሆን ይችላል ምናምን ኮሜንት ስር እስኪ ገምቱ። እና እኔ ብቻ አላቅም። በጣም ነው ደስ ያለኝ። እሱ ደግሞ እኔ እንደዚህ ደስተኛ ያደረገኝ ነገር እሱ ደግሞ ምን ያክል በቃ ምን ያክል ደስተኛ ሊያደረገው እንደሚችል አብረን የምናየው ይሆናል። ግን አላቅም ብቻ በጣም ደስ ይለዋል ብዬ አስባለሁ ምክንያቱም በጣም የሚፈልገው የሚጠብቀው እና የሚመኘው ነገር ነው የተሳካለት እና ይገባችኋል፣ ብዬ አስባለሁ። የምትፈልጉት ነገር የምጠብቁት ቢሆንልኝ ብላችሁ የምትመኙት ነገር ሲሳካላችሁ ምን ያክል ደስ ሌላችሁ እንደሚችል ያው ሁላችንም እናውቃለን እና እሱም ያ ነገር ነው ዛሬ ላይ የተሳካለት እና እስኪ መጥቶ ያን ነገር ነግሬው ምን ሊል ይችላል የሚለውን እስኪ አብረን እናያለን። እኔ በበኩሌ በቃ ፊት ያስታውቃል ብዬ አስባለሁ። በጣም ነው ደስ ያለኝ፣ በጣም እንዲ ነው ብዬ ቃላት እራሱ እስኪ አጥሬ ድረስ ነው ደስ ያለኝ እና ያው እንደዚህ አይነት ትልቅ ሰርፕራይዝ ደግሞ ዝም ብሎ አይበሰርም እና ክላሱ መቼስ ላጤ አይደለ፣ ላጤ አይደለም፣ ያው ግን ላጤ ነው የሚለውን ያዝላችሁ። ትንሽ ይዝረከረካል። እሱን ፋ እያረግን አንዳንድ ነገር እያዘገጃጀን። እንጠብቀው አብረን። እስከዛው ድረስ እናንተ እንደዚህ በቃ ያስደስተዋል እንደዚህ ምን ሊሆን ይችላል፣ መች ጥያቄ ይፈጥርባቸዋል ብዬ አስባለሁ እና ምን ሊሆን ይችላል ይሄ ነገር፣ በቃ ምንድን ነበር ሲጠብቅ የኖረው ይሄ ልጅ እስከ ዛሬ? እና የገመታችሁትን ነገር የምታስቡትን፣ ወደ አይምሯችሁ የመጣውን ነገር እስኪ ኮሜንት ላይ እየጻፋችሁ እኔም ወደ ስራዬ ልግባ፣ እናንተም ኮሜንት ላይ እየጻፋችሁ አብራችሁ ገዳይነ ገዳይነ

እንደምታወት ያው እንደዚህ በአማረ መልኩ ጨርሻለሁ። ያው ድካም ቢኖረውም ፋይናሊ ዙሮ እዩት እስኪ ካሜራማን፣ እስኪ አሳይልኝ። አያምረም? በጣም ነው የሚያምረው። ያው እኔ ስለሰራው ሳይሆን ያምራል። እና ስሙ ራሱ እንዴት እንደለፋውበት የምር ስም ለመጻፍ እንደዚህ አሳያችሁ፣ አሳያችሁ እስኪ በደንብ በጣም ነው ያለፋኝ። አሁን ቶፊቅን ነው የምንጠብቀው። እየመጣው ነው ብሎኛል። ይደርሳል ብዬ አስባለሁ። እስካሁን እንጠብቀዋለን። አሁን እንደዚህ ሲያይ ምን ሊሰማው እንደሚችል እስኪ አብረን እናያለን። እየመጣ ነው እሱም እና በዚሁ አጋጣሚ ቶፊቅ ያው ይህን ቪዲዮ ስታየው ታይዋለህ፣ ስታየው ሳይሆን ታይዋለህ። እና በጣም ነው የምወደህ እማከብረህ ይሄ ይሄ ያንስብሃል፣ ላንተ ይሄ አይገባህም ብዬ ነው የማስበው። ምንም ነው፣ ተራ ነገር ነው። እና ያው ሰርፕራይዙ ደግሞ ከዚህ የበለጠ እንደሚያስደስትህ እና እንደምትፈልገው ነገር ሲሳካልህ ደስ እንደሚልህ አውቃለሁ። እና እስኪ አብረን እንጠብቀው፣ የሚለውን ነገር አብረን እንሰማለን። ያው እየመጣ ነው፣ እስካሁን ደርሳል ብዬ አስባለሁ። ቀድሜን የደወልኩለት አብረን እንጠብቀው።

ሰርፕራይዝ አይደለም በዚህ? አይኑን እንሸፍነዋለን። ከዛ ከገባ በኋላ ነው የምንገልጠው። እሱ ጋር ጠብቀኝ። ወይ ቆይ ይሄን ያዝልኛል

ትክክለኛ ያደረገች አንድ ነገር በሁን ከሳሉ ወጣ። እሺ፣ ምንድን ነው? አይኔ እንትን ብሎኛል። በጣም አታምነኝም ማለት ነው። ም ይታየሃል? ም ይታየሃል? ምንም አይታይም? ጨለማ ጨለማ ነው? ሰማያዊ ነው? ቀይ ነው? የሚታይህ ምንድን ነው? ር ነው። ልጆቹ እየጠበቁኝ ነው። ተዋቸዋ እነሱ ከእኔ በልጣሉ። እንደዚህ ደግሞ ምረኳቸ አሁን፣ ቁጭ በይ ቁጭ ቁጭ። አንቺ ምንድን ነው እንደዚህ? ይከብዳል። እንደ አንቺ ሮዝ ሬዲ? አንቺ እየጨነቀኝ ነው። እንዳወጣ ትንሽ ሞቲቬሽን። ምን አስበሽ ነው አብረን የምናየው ይሆናል አሁን ላውጣለ ተዘጋጅተሃል ዝግጁ ነህ ለማየት ምንድን ነው እሺ እሱ አብረን ነው የምናየው እኮ እሺ አይኔ ግን በጣም እየጨነቀኝ ነው ላውጣለ አይኔም ጨፍን ጭሽ ሳወጣ ጭፍ እንዳትገልጥ ይሄው እንዳትገልጥ እንዳትገልጥ ወደዚህ አንድ ሁለት ሶስት ነው። እንዴት አየኸው? ስንት እንደለፋውኝ እኮ አልገባኝም። ለማዘጋጀት እንደዚህ አልመጣልኝ ብሎ ብቻዬን አላሳዝንም ያምራል እና አትቀበለኝ

ያስፈቅናል ያው፣ የለፋ የለፋውበት ነገር ያምር ሲባል ደስ ይለኛል። እና ምን ተሰማህ በዚሁ አጋጣሚ? አይ ያምራል። ይከምን ምን ገመትክ? ምን ጠበክ? ምን አስባ ነው ብለህ አሰብክ? ዛሬ ምንድን ነው ቆም፣ ምን አሰብክ? በዚህ ካሜራ ይዤ ነው ምናምን በካሜራም ታጅበን አ በካሜራም ታጅበን እና ምን አሰብክ? ምን መጣልህ ወደ አይምሮ? እኔ ግራ እያጋባሽ ነው። እስካሁን ድረስ ወደ ላይ ማመን አልቻልኩም እና ፊት እንድታጠበው ያለበት እንድትነቃ ህልም ህልም እየመሰለኝ ነው። ማመን አልቻልኩም እና ታጥ ብትመጣ ፊት ገምት እ ገምት በቃ በዚህ ፓርቲ ጠበቅኩ። ዝም ብዬ ምንም የሆነ ነገር ብሉዝ ነው እና እሱ ነገር ምን ሊሆን ይችላል ብለህ ታስባለህ? በጣም የምትወደው እና ሊሆንልኝ ብለህ የምትመኘው አይነት ነገር ነው ልነግርህ ያሰብኩት። በቃ እስከዛሬ ብዙ በቃ እንዴት ላስረዳ፣ በቃ በጣም የምትመኘው ነገር የለም እሱ ነገር ነው። ያው ፍንጭን ላለ መስጠት እየሞከርኩ ነው። እሱ ነገር ተሳትፉልሃል እና በጣም ነው ዛሬ ደስ ያለኝ። አንተ ደግሞ ያን ነገር ስትሰማው በጣም ደስ ይላል ብዬ አስባለሁ። ከእኔ በላይ አንተ ደስ ይላል ብዬ አስባለሁ። እና እሱ ነገር ምን ሊሆን ይችላል? ገመት ወላሂ መገመት አልቻልኩም። ዛሬ ቀኑ ማን ነው? አንበርሰሪ ማለሱም አደለም። ስልሽ አደለም፣ ወራቱ ነበር እንደዚህ አይነት ነገር አደለም። እንደዚህ ቀላል ነገር አደለም። ይሄ ቀለል ብሎ ስታየው እንደ ቀላል ነገር አታስበዋል። ይሄ እንደዚህ አይነቱ ነገር ቀለል ብሎ እዚህ ጋር የተዘጋጀልህ ነገር ቀለል ብሎ ስታየው እንደ ቀላል ነገር አትየው። በጣም ትልቅ ነገር ነው። በጣም የምትፈልገው ነገር አልኩ እኮ፣ በቃ የምትመኘው በህይወት ቢኖረኝ ብለህ የምታስበው ነገር ነው የተሳካልና። ያ ነገር ምን ሊሆን ይችላል? የማስበው ነገር እንዳላደለ እርግጠኛ ነኝ እያሰብኩት ያለሁት ነገር አለ። ግን ያ ማለት አሁን ያሰብከው ነገር ቢሆንልህ ምን ያክል ደስ ይላል? ብዙ ብዙ አውርተናል ከነሱ ጋር ነገራሞ ቢሆን አታውራኝ፣ አትንገራኝ። ይሄ ነገር ነው ያሰብኩት አትበለኝ። ግን ያ ነገር ቢሆንልህ ምን ይሰማሀል? አሁን ውስጥ ላይ ያለው ነገር ያሰብከው ማለት ነው። ሮዚ ማለት ነውሽ። እኔ አልቀለድኩም፣ መች በእንደዚህ አይነት ነገር እንደማልቀለድ ታውቃለህ። የሚቀለድበት ነገር አይደለም። እስካሁን ድረስ ውስጥ ያመን አይደለም ስለዚያ በቃ ያሰብኩት ነገር ነው። ወደ የመጣልህ ወደ ሀሳብ ያስባል ያ ነገር ነው የመጣልህ። በቃ ስለተረዳኸኝ ግን አመሰግናለሁ። ሳልነግርህ ቀድመህ ስለገባ ያ ደግሞ ምን ያክል ጉጉት እንዳለህ እና ምን ያክል ሌላ የምጠብቀው ነገር እንደሌለ ያሳያል። እኔ ራሱ ደስ ብሎኛል ለዛ እና ትንሽ ትንሽ ትንሽ እስኪ ስሜትን ንገረን፣ ትንሽ በትንሽ ቢሆን የተሰማዋል። አይ፣ አሁን ድረስ ውስጥ አላምነማ ማመለለበት ህልም አይደለም፣ በእውናችን ነው፣ ነግቷል።

ስታምር ትክክለኛ አርገሹ ከሆነ ትለይብኛል። የሚያስደስትህን ነገር ለማድረግ ወደኋላ እንደማለን ታውቃለህ። በዚሁ አጋጣሚ ማለት ነው እና ያው ደስ ስላለ ደስ ብሎኛል። አንተን ስላስደስተህ ብቻ ሳይሆን እኔም ደስ ብሎኛል። ግን ሙር ደግሞ አንተ በነገሩ ላይ ደስተኛ ስለምትሆኑበት በጣም ደስ ብሎኛል። ፊቴ ላይ አይታይም? የሆነ ደስታ ፊቴ ላይ ራሱ ያበራል። ደብቄ ነው። ስሜቴ ነው ራሱ ማውራው

ሰላም ፕሮግራም ላይ ነበር። እንግዲህ ሶፍያ ናት ፈልጌው ነበር ምናምን ነው የምትለው። አንዴ ላዋራህ ፈልጌ ነበር። አሁን ነው ላዋራህ የምፈልገው። ትግባ ግቢ፣ በቃ

አይ እኔ እያለሁ ነዋ። ታዲያ ማውራት ማስፈቀድ እኮ እንጂ ነው አይጠበቅብኝም። ማስፈቀድ አይጠበቅብሽ። ስለዚህ በቃ አንዴ እናውራ፣ ውጭ ልን አልኩሽ አይደለም? ደግሞ ቶፊቅ፣ እኔ ለምንድን ነው የምወጣው ማውራት? ከኔ የሚደበቅ ነገር አለ እንዴ? አንተ ከኔ የምትደብቀው ነገር አለ? በቃ እኔ አንተ ነው ላውራ የፈለኩት ያልኩ አይደለ ብቻ ነው ላውራ የፈለኩት። እኔ ሰው ምንድነው፣ እዚህ ጋር እንደዚህ ምን ግዴታ እሷን ማስፈቀድ አለብኝ? እንዳንተ ሶፊ ሀሳብሽ ምንድነው እኮ አንዲቶች ምን እናት ሶፊ፣ ምንድነው አሁን ይውልሽ ፕሮግራማችንን አንደኛ እሺን እያበላሽሽ ብን ያለሽ፣ ሲቀጥል ደግሞ ማውራት ያለብሽ ነገር ካለ አውሪኝ በቃ እዚሁ፣ አውሪው እኔ አልወጣም። ምክንያቱም እሱ ከእኔ የሚደብቀው ነገር የለም አልወጣም። ምንድነው የምወጣው? ይህ ክርክር እኮ የሚያስነሳ አይደለም። ሰው ለአስር ደቂቃ ውጭ መውጣት እንትን አትልም። ልወጣ አልችልም ነው? ቆይ አይደለም፣ እስኪ ተረጋጊ መጀመሪያ። አንቺ በዚህ ሰዓት እኔ አስቸኳይ ነገር ነው አይደለ? ግዴታ አንቺ ማስፈቀድ አይጠበቅብኝም። አንዴ ብትወጪልም እንችግር። አንቺ ግን እንደዚህ አይነት ፕሮግራም ላይ ሲጀመር አንቺ አንደኛ ይሄን ነገር እያየሽ እንደዚህ ማለት አይጠበቅብሽም ነበር። እሺ፣ ፕሮግራምሽን ስላበላሽው ይቅርታ። እኔ ደግሞ አስቸኳይ ነገር ስለሆነ ነው። ማውራት ያለብሽ ነገር ካለ እዚሁ ማውራት ትችላለሽ። አንተ ደግሞ ከኔ የምትደብቀው ነገር ካለ ማውራት ትችላለን። ከኔ የምትደብቀው ነገር ካለ ወታችሁ እየተረዳሽኝ አይደለም እኮ አይደለ እንዴ? እንደዚህ እኛ እንደዚህ ሆነን ችግር የለውም ይለፍ በቃ ግን ማውራት ያለባትን ነገር እኔ ውጪ ማለት ምን ማለት ነው? ለምንድን ነው የምወጣው? በቃ ነገር ለምን ማውራት ከፈለክ አንተ ይዘሃት ወጥተህ የምትልህን ነገር ሰምተህ መመለስ ትችላለህ የምትጠብቀው ነገር ካለ ከን ከዛ ውጭ ነው ለምንድን ነው መተሽ እረብሻ የምታስነሺው አንቺ ማን ስለሆንሽ ነው እዚህ የረብሻ የምታስነሺው እዚህ አለማስገባት እኮ ችል ነበር ገባሽ ግን ችግር የለውም ኖርማለሁ ግን እዚህ ጋር መጥተሽ ደግሞ ችግር ለመፍጠር ከሆነ ሃሳብሽ እኔ ችግር የለም፣ በቃ ቆይ። ምንድን ነው ለማውራት የመጣሽ? በቃ ከእሷ ፊት እንትን በይ፣ ንገሪ። እኔ ከእሷ የምደብቀው ነገር በቃ በቃ በቃ በቃ ውጭልን፣ አትረብሽን። አንቺ ሁልጊዜም ጋር የምትረብሽ እየመጣሽ በየቦታው አይደብርሽም? ሴት አደለሽ? እንደ ቆይ ሮዛ ተረጋጊ። ሶፊያ አሁን ጋ ፕሮግራም ምን የሚሉት መረብሽ ነውሽ። ችግር ለመፍጠር እዚህ አትሞክሪ። በቃ ስርዓት ካለሽ ውጭ። ክብር ካለሽ ከሌለሽ፣ ይኸውልሽ እኔ ራሴ ጎትቼ ነው ማስወጣሽ በቃ ከዚህ።